በድንቅ ልጆች ላይ የምታወቁት ከዚህ በፊት እሼቱ ያቀረባቸው ሶልያና ና ሄራን ሜንቲዮች በጣም በሚያሳዝን ሁኔታ አይናቸው በጣም በአይናቸው ምክንያት እንግዲህ የበርካቶች ትኩረት የሳቡት አልፎም ደግሞ በንግግራቸው በርካቶችን ያስገረሙ በጣም በሳል ንግግራቸው በዚህ እድሜያቸው የሚያስቡትና የሚያስተውሉት በርካቶች የማይገነዝቡትን ነገሮች እንደሆነ በርካቶቹ በሳቱ በመቀባበል በጣም ይወዷቸው ነበር። ከዚያም ዳዊት ጽጌን በጣም እናደንቃለን ስሎ ዳዊት ጽጌ እስከ መድረክ መጥቶ እነሱ ሰፕራይዝ ያደረገበት ሁኔታ ተፈጥሮ ነበር። የኋላ ኋላ የአይን ብርሃናቸው እንድመለስ እስከ ኢንዲያ ሀገር ነበረ በሜርት ታክሞ ነበረ፣ ግን አልተቻለም። በጣም አሳዛኝ በርካቶችንም ልብ ያሰበረው ክስተት ነው። ልጆቻቸው እንግዲህ ህጻናት እነዚህ ተወዳጅ የሆኑት ለኢትዮጵያ እንቁ የሆኑት አይናቸው ያህል ብሎ በርካቶቹ በጉት ብጠባበቅም ሳይሳካ ስለቀረ አሁንም ልጆቹ ደስታቸው ምንም እንከን እንደሌለ ጭምርም በጣም ደስተኞች እንደሆኑ በህይወታቸው፣ አሁን ደግሞ በቅርቡም አዲስ ነገር እንዳላቸው ጭምርም ነው እየገለጹ ያሉት። አዲስ ነገር ምን ይሆን? ምንም እስካሁን ድረስ የታወቀ ነገር የለም። በአዲስ ነገር እንቀርባለን ወይም ብቅ እንላለን ብሎ አሉ። ምን ይሆን? ሚጌታ ቦረንኮን ሰብስክራይብ በማድረግ ወቅታዊ እና አጫጭር መረጃ አግኙ። ሰላም ቆዩልኝ።